እሺ ያው እንግዲህ የድሬዳዋ ትራፊክ ከዚህ ቀደም ከለውጡ በኋላ ብዙ ስራዎች ተሰርተዋል። በዚህ አምስት ዓመት ውስጥ በጣም በሚገርም ሁኔታ ትራፊክ አደጋ ቀንሷል። እንግዲህ በ2018 ደግሞ እንግዲህ የመጀመሪያ ሩብ ዓመት ላይ ከግንዛቤ ስንነሳ በተለያዩ ትምህርት ቤቶች ላይ የግንዛቤ ማስጨበጫ ተማሪ ከትምህርት ቤት ሲወጣ ሲገባ፣ መንገድ እንዴት ማቋረጥ እንዳለበት ግንዛቤ እናስጨብጣለን። ሁል ጊዜ ጠዋት ጠዋት ላይ ባንዲራ የሚወጣበት ሳለ ተማሪዎችን ወደን ተማሪዎች ጋር አዊረስ እንፈጥራለን። ተማሪ መንገድ ሲያቋርጥ ሲሻገር ግራና ቀኙን ማየት እንዳለበት እንዲሁም ደግሞ ከትምህርት ቤት ወደ ቤት ከቤት ወደ ትምህርት ቤት ሲመጣ ከትራፊክ አደጋ ራሱን እንዲጠብቅ ግንዛቤ እናስጨብጣለን። ከዛ ውጭ ማህበረሰቡ የሚሰበሰብ ቦታ ላይ ለምሳሌ የገበያ ቦታዎች ላይ እንዲሁም ደግሞ ታክሲ ፌርማታዎች ላይ የተለያዩ ቦታዎች ላይ ሄደን ቤተክርስቲያን፣ መስጊድ አካባቢ ላይ ሰው ይበዛበት አካባቢ ላይ ሄደን በስፒከር የትራፊክ አደጋ አስከፊነት ለህብረተሰቡ ግንዛቤ እናስጨብጣለን። ከዛ ነው እንግዲህ ስራችን የጀመርነው። ከዛ በተረፈ ደግሞ የትራፊክ ፖሊሶቻችንን ድሬዳዋ ከተማ ላይ በተለይ አደጋ ይደርሳል ተብሎ የተለዩ ቦታ ላይ በከፍተኛ ሁኔታ ብላክስ ቦቶች ላይ ሰዎች መድበን ቁጥጥር እናደርጋለን። አጥፊ አሽከርካሪዎች ላይ እርምጃ እንወስዳለን። በተለይ ለትራፊክ አደጋ መንስኤ የሆኑ አሽከርካሪዎች ላይ እርምጃ እየወሰድን ትራፊክ አደጋን በዚህ ሁኔታ እንሰራለን። ሌላው ሮብና ቅዳሜ ግብር ኃይል ስራ አዋቅረን እስከ ምሽቱ አምስት ሰዓት ድረስ ግብር ኃይል ስራ እንሰራለን። ከዛ ውጭ ማታ ሁልጊዜ ጊዜ ከሰኞ እስከ ቅዳሜ እሁድን ጨምሮ እስከ ሰባት ሰዓት ለሊት ድረስ ደግሞ ግብር ኃይል አዋቅረን ሌላ ግሩፕ ደግሞ እስከ ሌሊት ያለውን ፍሰት ሰዎችን ከትራፊክ አደጋ ለመጠበቅ አደጋን ለመቀነስ በከፍተኛ ሁኔታ ስራዎችን እየሰራን ነው። እንግዲህ የመጀመሪያ ሩብ ዓመት የትራፊክ አደጋ በ2018 ቀንሷል፣ እጅግ በጣም ቀንሷል። ይሄ ልል በተቻል የመጀመሪያ ሩብ ዓመት ክረምት ነው። አብዛኛው ተማሪ ቤት ላይ ያርፋል፣ ብዙ እንቅስቃሴዎች አሉ። ከዛ ውጭ ዝናብ አማ ነው ክረምትን እንደመሆኑ መጠን ከባለፈው 2017 2018 የሞት አደጋ እጅግ በጣም በሚገርም ሁኔታ ቀንሷል። ለምሳሌ ባለፈው አመት የደረሰው አደጋ 13 የሞት አደጋዎች ደርሰዋል። በ2017 በ2018 ደግሞ አምስት የሞት አደጋ የደረሰውና የስራችን ውጤት ያው ህብረተሰባችንን ከሞት አደጋ ታድገናል። የኛ አልፋት ድካም እንግዲህ የቤተሰብ እንዳይበተን በአስከፊ የትራፊክ አደጋ የሰህወትን ጭምር እንዳናጣ እንግዲህ ቀን ከሌሊት ሰርተን ይህን ውጤት አምጥተናል። እንግዲህ አባሉ የሰውን ህይወት ክቡር የሰውን ህይወት ለመታደግ ቀን ከለሊት ዝናብ ፀሐይ ሳይል መንገድ ላይ ቆሞ የትራፊክ አደጋን ይከላከላል። በሚከላከልበት ወቅት ግን የትራፊክ አደጋ መንስኤ በተለይ ለእግረኛ ቅድሚያ ያልሰጠ ከመጋቢ መንገድ ወደ ዋና መንገድ ሲወጣ ጥንቃቄ ቅድሚያ ያልሰጠን ሁሉ ቁጥር እናደርጋለን። ምክንያቱም አደጋዎች እየደረሱ ያሉት እግረኞቻችን ላይ ስለሆነ፣ ስለዚህ በዛ ምክንያት ለእግረኛ ቅድሚያ ያልሰጠ አሽከርካሪ አቅጣጫ ሲቀይር ቅድሚያ ያልሰጠውን አጥፊ አሽከርካሪ እንግዲህ በክብር በፖሊስ ሰላምታ ሰጥተን ጥፋቱን ነግረን እርምጃ እንወስዳለን እንዲያስተካክሉ እርምጃ እንወስዳለን። በደንብ በቅርጅታዊ ስራ አብረን እንሰራለን። ለምሳሌ የመንገድ ስራ ትራንስፖርትና ሎጂስቲክ እንዲሁም መንገዶች፣ ሌላ ባለድርሻ አካላት የተማሪ ትራፊክ በጎ ፈቃደኝነት የተማሪ ትራፊክ ስልጠና ሰጥተን በተለይ ትምህርት ቤቶች አካባቢ ላይ በደንብ አንጸባራቂ ልብስ አስለብሰን ተማሪዎችን ማስወጣት ማስገባት ስራ፣ ለምሳሌ እዚህ ድሬዳዋ ከተማ ላይ በትራፊክ አደጋ አንድም ተማሪ አላጣንም። ጥብቅ ቁጥጥር እና ስራ ስለምንሰራ ተማሪ ላይ የደረሰ ጉዳት የለም። እስካሁን በደንብ ውጤት አምቷል። እዛ የተማሪ ክበብ እናቋቁማለን። ትራፊክ አደጋ አስከፊነትን ክበባት እናቋቁማለን። ሁል ጊዜ በሚዲያቸው ራሳቸው እርስ በርስ እንዲማማሩም ከፍተኛ ግንዛቤ ከወዲሁ ተማሪ ትራፊክ ስናሰለጥን ይህን ግንዛቤ ስለምሰጣቸው ሁል ጊዜ ሚዲያቸው ላይ ጠዋት አራት ሰዓት ላይ ስለ ትራፊክ አደጋ አስከፊነት በየትምህርት ቤቶቹ እርስ በርስ እንዲማማሩ እናደርጋለን። ብዙ በስራ ይጠበቅብናል። የመጀመሪያ ሩብ ዓመት እንዳልከው ቅድም እንዳልከው አንተ ክረምት ወቅት ነው ተማሪዎች ቤት የሚያርፉበት ወቅት ነው። ብዙ እንቅስቃሴዎች አሉ። እንደዛ እንደመሆኑ መጠን ያው የትራፊክ አደጋ በዚህ 2018 በሚገርም ሁኔታ ቀንሰናል። ይሄ ብንቀንስ የቻለው ከባለድርሻ አካላት ጋር እኛም ቅንጅታዊ አሰራር በመጠቀማችን አደጋም በሚገርም ሁኔታ ቀንሰናል። እንግዲህ አደ የትራፊክ አደጋ አስከፊ ነው። ውድ የሆነ የሰው ልጅ ህይወት እሚቀጥፈው ሰው ካሰበበት ሳይደርስ ነው የሚሰናከለው። እና አንድ ቤተሰብ አንድ አባት አንድ አባወራ ሕይወቱ በትራፊክ አደጋ ቢያልፍ ብዙ ከኋላ ያሉት ቤተሰቦች ይበተናሉ፣ ለጎዳና ይዳረጋሉ፣ ብዙ ችግሮች ስለሚደርሱባቸው ይሄንን ትኩረት ሰተን እንግዲህ ቀን ከሌሊት እንዳልኩ እስከ ሌሊቱ ሰባት ሰዓት ድረስ የትራፊክ ፖሊሶቻችን መንገድ ላይ አሉ። እንግዲህ ከፈጣሪ በታች ያለ ነው፣ እኛ ነው ይህን አደራ ተረክበን እየሰራን ነው። እንግዲህ ከፈጣሪ ጋር አብረን በጋራ አደጋም በሚገርም ሁኔታ የቀነስንበት ሁኔታ ነው ያለው። በቀጣይ ደግሞ ያው ከዚህ የበለጠ ከዚህ የበለጠ ለመስራት እናስባለን። በተለያዩ ቴክኖሎጂዎች ተደግፈን ለምሳሌ እንደ አልኮል ቴስተር ያው የትራፊክ አደጋ መንስኤ የሚባሉ ፍጥነት ላይ በደንብ በቴክኖሎጂ ተደግፈን ቀጣይ ሩብ አመትን ደግሞ የተሻለ ሰርተን ውጤት የምናስገኝበት ጊዜ ይሆናል ብዬ አምናለሁ።